በጀግናዎች የኢትዮጵያ ልጆች ዓድዋ ተራሮች ላይ ወራሪው የጣሊያን ጦር ሽንፈትን ቀምሶ ከተመለሰ ወዲህ ይህን ሽንፈቱን ለመበቀል ቀን ቆርጦ ጊዜ አስልቶ ዳግም ለወረራ ሲመለስ ኢትዮጵያን ፈትኗት ነበር ከሚባሉት ነገሮች መካከል የጣሊያን ጦር አድዋ ላይ ይዞት ከነበረው የጦር መሳሪያ በተሻለ ታጥቆ መምጣቱ እንደሆነ ይነገራል። በጣሊያን በኩል ያለ እውነታ እንዲሆነው ሳለ በኢትዮጵያ በኩል የነበረው እውነታ ግን ከዚህ የራቀ ስለመሆኑ ታሪክ የሚያጋራው እውነት ነው። ይህን ክፍተት ለመሙላት በተለያዩ ጊዜያቶች የተለያዩ ሙከራዎች ተግባራዊ መደረግ ጀምረው ቢሆንም የታሰበውን ያህል መጓዝ ሳይቻል ቀርቷል። አሁን ይህን አካሄድ መልኩን ይቀይራል የተባለለትና የኢትዮጵያን አቅም ገንብቶ ለጎረቤት ሀገራት መትረፍ የሚችል የተተኳሽ የጦር መሳሪያዎችን በራስ አቅም ማምረት ተጀምሯል። ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመር ነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም፣ በጣም ዘመናዊ ሮቦቲክስ፣ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ይህ በዓድዋ ድል ማግስት የሆነው የተተኳሽ መሳሪያ ማምረቻ ፋብሪካ ለኢትዮጵያ የሚያላብሳት የጥንካሬ አቅም እንዳለ ሆኖ፣ በጦር አይን ሲታይ ደግሞ ትርጉሙን ከፍ ያደርገዋል። ቢያንስ ቢያንስ በተተኳሽ ራሱን የማይችል አገር አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያ እና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምረዋል። ኢትዮጵያውያን ዓድዋ ላይ ለነፃነታቸው ተዋድቆ ያገኙትን ድል ትውልዶ በልኩ ይዞት እንዲጓዝ አሁን ላይ በርካታ ስራዎችና ውጤቶች መታየት ስለመጀመራቸው የሆሚቾ ኦሚኒሽን ኢንጂነሪንግ ኢንዱስትሪ አንደኛው ማሳያ ቢሆንም ከዚህ ቀደም የተሰሩ ሌሎች ስራዎችንም መጥቀስ ይቻላል። የዓድዋን ስፒሪት ወደ ሶሳይቲ ወደ ፖለቲካው የማምጣት ፍላጎት እና እንቅስቃሴዎች እንዳሉ እያየን ነው። የዓድዋ ሙዚየም ተሰርተዋል። የፖለቲካ ትኩረት አግኝተዋል። በአመት አንድ ብቻ የምንዘክረውና የምንረሳው ሳይሆን በህዋ ህይወት አሁን በየቀኑ መንገዱን ስናልፍ የምናስታውሰው ይሆናል ማለት ነው። በአድዋ አሸነፍን፣ በሌላው ተሸነፍንበት ምን እናደርግ የሚለው ጥያቄ ይነሳል ማለት ነው። የልማታችንን፣ የእድገታችንን፣ የፖለቲካዊ ሂደታችንን፣ የህብረተሰብ ውህደታችንን እንድንጠይቅ ያስገድደናል ማለት ነው። አሸንፈናል፣ ይቻላል የሚለው መንፈስ የተላበስንበት፣ ለሌላውም ያካፈልንበት መሆኑን እናስታውሳለን እና አድዋ ሙዚየም ብዙ ነገር ይዟል እላለሁ። አሁን ኢትዮጵያን የማጽናት ስራ መልከ ብዙ በሆነ መልኩ እየተሰራ ነው ያሉት ጠቅላይ ሚኒስትር አብይ አህመድ፣ የኢትዮጵያ የማንሰራራት መንገድ በስኬት ላይ ይገኛልም ነው ያሉት። በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል፣ ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል በዚህ ሶስት ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ የተጨበጡ መጥተዋል።